ስማ ቆይ ቆይ፣ ምንድን ነው አንተ? ያገባህ ነው ያገባህ አይገባህም። ጓደኛዬ እኮ ነው። ቢሆንም ጓደኛ። ኧረ እባክህ ተባባሪ ነህ አይደለ? ምንድን ነው የጓደኛህ ተባባሪ ነህ? በቃ ዞር ወይ! አንቺ ዞር ወይ!

ታሳርፍልኛለህ ቆይ ቆይ። ጭቅጭቁን አይደለም አሁን እኮ ጭቅጭቁን አይደለም የምፈልገው አሁን ግልጽ አድርጋችሁ እንድነግሩኝ ይ

ፋፊ በድጋሚ መጣች። ናሂ ተዋረደ። በጣም አስደንጋጭ ነገር ማለት ነው። አንተ ናሂ የምትባል ልጅ ሚስትህ አራስ ቤት ሆና ዝሙትን የምታስተላልፈው ቪዲዮ፣ የዚህ ደግሞ ባሰ። ስንቶቹ ፍቅረኞቹ ናቸው የሚመጡት? ይኸው ዛሬም ሌላ ሚስጥር ፋፊ የምትባል መጣች ማለት ነው። እና ምን ነው እንደዚህ ረከስክ? ምን ነው ዋረርክ? ሙቤን ወንድማችንን ደግሞ እዚህ ውስጥ አስገባኸው ማለት ነው። ሙቤ እንደዚህ አይነት ልጅ አልነበረም። ቤተሰብዬ፣ እስኪ እናንተ ይሄን ቪዲዮ የታችሁ ፍረዱ። ከነ አብርሽ የባሰ ቪዲዮ ነው የሚሰራው ማለት ነው። አረ አብርሽ በሞቱን ይግድል ያደርገኝ። አብርሽ ይሻላል። አብርሽ እንደዚህ አይነት ነገር አያደርግም ማለት ነው። እንዴ! ይሄ ሚስቱን እኮ አራስ ሚስቱን እቤት አስቀምጦ የማንን ዘልዛላ ሴት አፈቀርኩኝ እያለ ሚስጥር ምናምን እያለ ሌላ ሴቶቹን ይዞ እየመጣ ነው። በጣም አሳፋሪ አሳፋሪ አሳፋሪ ቪዲዮ ነው በጣም ነው የሚያመው ውብዬ ጽናቱን ይስጥሽ ውብዬ እንግዲህ በዛ በሚያምረው እጅሽ በጥፊች ልጅ ማጮህ አለብሽ እንዴት እንዴት ነው እንዴ በሰው ባልትጋደሉ ነው እንዴ ሁለት የሴ ጎረምሳ ልትጋደሉ ነው እንዴ ግን ቤተሰብ የላችሁም ወይ እነዚህ ደግሞ የአርባ ምንጭ ወጠምሻሉኝ ናቸው የቡታ ጅራዎቹ ሰከን እያሉ ነው የእነዚህ ደግሞ ባሰ እንዴ በጣም ነው የሚደብረው ቤተሰብዬ። ለሚመጣው ትውልድ ምንድን ነው የምናስተምረው? ዝሙትን በአደባባይ አረ አብርሃም ግድ ላድርገን እውነት አብርሃም ይደላል? እንዲህ አብርሃም እንደዚህ አይሰራም። የእነዚህ ቆይ እየተቀጣቀጡ እኮ ነው። ጉድ ጉድ! እንደው በሰው ባል ምን አለ እናንተ አግብታችሁ ትዳራችሁን ብትይዙ። እንደዚህ ተንዘላዝላችሁ ግን ነገ ጠዋት ማን ነው የሚያገባችሁ? እኔ በጣም ጥያቄ የሆነብኝ ነው ቤተሰብዬ። ላይክ፣ ሸር፣ ሰብስክራይብ ለናህዬ ይሄ ቪዲዮ